ሰላም ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬም ፊደሎችን አጠቃላይ እያነበብን የምናየው የዮሐና ማት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትሳፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም አገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የአማርኛ ፊደሎች አሉ ማለት ነው። የአማርኛ ፊደሎችን እያነበብን ከመጀመሪያው እስከ መጨረሻው የምናይ የሆነ ማለት ነው። ተከታተሉኝ። አሁን በቀጥታ እንጀምራለን። እሺ፣ እንግዲህ እንደምትመለከቱት እዚህ ጋር ከሀ እንጀምራለን ማለት ነው። እስከ መጨረሻው በዚህ መልኩ እያነበብን አጠቃላይ ድምጻቸውን፣ ቅርጻቸውን ምን ይመስላል የሚለውን አጠቃላይ ነው የምናይ ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት ከመጀመሪያው ከሀ ነው የምንጀምረው ማለት ነው። ከሀ ጀምረን እያነበብን አጠቃላይ ወደታችም ሌሎችንም በአጠቃላይ እያነበብን እናቸዋለን ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምር ማለት ነው። እንግዲህ መጀመሪያ የምናገኘው የፊደል መጀመሪያ ማለት ነው፣ ወይም በመጀመሪያ የምናገኘው የፊደል አይነት ሀ ነው ማለት ነው። ይሄን ሃሌታው ሀ ብለን የምንጠራው ሀ ዘር ነው ማለት ነው። ይሄኛውን በመጀመሪያ እያንዳንዱ ድምፁ ምን ይመስላል፣ ቅርጹ ምን ይመስላል የሚለውን በደንብ እናየዋለን ማለት ነው። አሁን ከመጀመሪያው ከሀ እንጀምራለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንደዚህ ብለን እንግዲህ ሰባት አይነት ድምፅ ነው የምናወጣ ማለት ነው ነገር ግን የሀ ማለት ነው፣ የሀ ፊደል ስድስት አይነት ድምፅ ነው ያለው ምክንያቱም የመጀመሪያውና የአራተኛው ተመሳሳይ ስለሆነ፣ ሌሎቹ ግን ሰባት አይነት ድምፅ ነው እያላቸው ማለት ነው። እነዚህም የተለያየ ድምፅ የተለያየ ቅርጽ አላቸው ማለት ነው። እነዚህንም በደንብ መገንዘብ ያስፈልጋል ማለት ነው። እሺ ቀጥሎ እነዚህን የለቤተሰቦችን እናያቸዋለን ማለት ነው። እሺ እንግዲህ እነዚህን የለቤት ሰዎች ያው ከመጀመሪያው እስከ መጨረሻው እስከ ሰባተኛው ድምጽ እናነባቸው አለማት ነው። እንግዲህ ሰባት አይነት ድምጽ አለው ብለናል። እንዲሁም ቅርጹም ሰባት አይነት ነው። ሰባቱም የተለያየ ድምጽና ቅርጽ አለው ማለት ነው። ስለዚህ እነዚህን በደንብ እናነባቸዋለን። ድምጻቸውን፣ ስማቸውን በደንብ እንለያቸው አለማት ነው። እነዚህን ካወቅን ስማቸውን፣ ቅርጻቸውን በአጠቃላይ ካወቅን የምፈልገውን ነገር በቀላሉ በጽሁፍ መጽሐፍ እንችላለ ነው ስሞችን አረፍተ ነገሮችና ሌሎች ጽሁፎችንም በቀላሉ መጻፍ እንችላለን። ስለዚህ እነዚህን የፊደሎችን ሰባት አይነት ድምጽ ሰላም ሰላም ሰላም፣ ውድ የቻናሉ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬም ፊደሎችን አጠቃላይ እያነበብን የምናየው አናማት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኤሞ በዋትሳፕ እና በቴሌግራም ደውላችሁ አናግሩ። ማለትም ከየትም አገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የአማርኛ ፊደሎች አሉ ማለት ነው። የአማርኛ ፊደሎችን እያነበብን ከመጀመሪያው እስከ መጨረሻው የምናይ ይሆናል ማለት ነው። ተከታተሉኝ። አሁን በቀጥታ እንጀምራለን። እሺ፣ እንግዲህ እንደምትመለከቱት እዚህ ጋር ከሀ እንጀምራለን ማለት ነው። እስከ መጨረሻው በዚህ መልኩ እያነበብን አጠቃላይ ድምጻቸውን፣ ቅርጻቸውን ምን ይመስላል የሚለውን አጠቃላይ ነው የምናይ ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። እሺ፣ እንግዲህ እንደምትመለከቱት ከመጀመሪያው ከሀ ነው የምንጀምረው ማለት ነው። ከሀ ጀምረን እያነበብን አጠቃላይ ወደታችም ሌሎችንም በአጠቃላይ እያነበብን እናቸዋለን ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምር ማለት ነው። እንግዲህ መጀመሪያ የምናገኘው የፊደል መጀመሪያ ማለት ነው። ወይም በመጀመሪያ የምናገኘው የፊደል አይነት ሀ ነው ማለት ነው። ይህን ሀሌታው ሀ ብለን የምንጠራው የሀ ዘር ነው ማለት ነው። ይሄኛውን በመጀመሪያ እያንዳንዱ ድምፁ ምን ይመስላል ቅርጹ ምን ይመስላል የሚለውን በደንብ እናየዋለን ማለት ነው። አሁን ከመጀመሪያው ከሀ እንጀምራለን ሀ ሁ ሂ ሀሄህ ሆ እንደዚህ ብለህ እንግዲህ ሰባት አይነት ድምፅ ነው የምናወጣው ማለት ነው። ነገር ግን የሀ ማለት ነው የሀ ፊደል ስድስት አይነት ድምፅ ነው ያለው ምክንያቱም የመጀመሪያውና የአራተኛው ተመሳሳይ ስለሆነ፣ ሌሎቹ ግን ሰባት አይነት ድምጽ ነው እያላቸው ማለት ነው። እነዚህም የተለያየ ድምጽ የተለያየ ቅርጽ አላቸው ማለት ነው። እነዚህንም በደንብ መገንዘብ ያስፈልጋል ማለት ነው። እሺ ቀጥሎ እነዚህን የለ ቤተሰቦችን እናያቸዋለን ማለት ነው። እሺ እንግዲህ እነዚህን የለ ቤተሰቦች ያው ከመጀመሪያው እስከ መጨረሻው እስከ ሰባተኛው ድምፅ እናነባቸዋለን ማለት ነው። እንግዲህ ሰባት አይነት ድምፅ አለው ብለናል። እንዲሁም ቅርጹም ሰባት አይነት ነው። ሰባቱም የተለያየ ድምፅና ቅርጽ አለው ማለት ነው። ስለዚህ እነዚህን በደንብ እናነባቸዋለን፣ ድምፃቸውን፣ ስማቸውን በደንብ እንለያቸዋለን ማለት ነው። እነዚህን ካወቅን ስማቸውን፣ ቅርጻቸውን በአጠቃላይ ካወቅን የምፈልገውን ነገር በቀላሉ በጽሁፍ መጻፍ እንችላለን ማለት ነው። ስሞችን፣ አረፍተ ነገሮች እና ሌሎች ጽሁፎችንም በቀላሉ መጻፍ እንችላለን። ስለዚህ እነዚህን የፊደሎችን ሰባት አይነት ድምፅ። ሰላም ሰላም፣ ጤና ይስጥልኝ እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬም እዚህ ጋር ፊደሎችን እያነበብን እስከ መጨረሻው የምናቸው የሆነ ማለት ነው። እንደምትመለከቱት እዚህ ጋር የተለያዩ ፊደሎች አሉ። እነዚህን እያነበብን እስከ መጨረሻው የምናቸው የሆነ ማለት ነው። ተከታተሉኝ ከዚያ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትሳፕ እና በቴሌግራም አናግሩን ማለት ነው ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው እንግዲህ እንደምትመለከቱት ዛሬ ፊደሎችን ከመጀመሪያው እስከ መጨረሻው በዚህ መልኩ እያነበብን የምና የሆነ ማለት ነው ተከታተሉኝ እሺ እንግዲህ እንደምትመለከቱት እንግዲህ ከሀ እንጀምራለን ከሀ እንጀምርና እስከ መጨረሻው ያነበብን የምናቸው የሆና ማት ነው። ተከታተሉኝ እንጀምር። እሺ፣ እንግዲህ እንደምትመለከቱት እዚህ ጋር ከሀ ላይ እንጀምራለን። እስከ መጨረሻው እያነበብን እናቸዋለን ማት ነው። ሀ ሁ ሂ ሃ ሄ ህ ሆ

ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን በቀላሉ እናነባቸዋል ማለት ነው። እንግዲህ ፊደሎች ድምጻቸውን እንደዚህ እየቀያየርን እናነባቸዋል ማለት ነው። ከዛ ቀጥለን ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን በቀላሉ ማንበብ ይቻላል ማለት ነው። እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን በድጋሚ ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን። እንግዲህ በዚህ መልኩ ፊደሎችን እያነበብን እናቸው አልማት ነው። እንግዲህ ከዛ ቀጥሎ ደግሞ ወደሚቀጥሉት እናልፋለን። እሺ፣ እንግዲህ ቀጥሎ የምናገኛቸው እዚህ ጋር የሸ ፊደሎች ወይም የሸ ቤተሰቦች ናቸው ማለት ነው። እነዚህ እናነባለን። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ቀ፣ ቁ፣ ቂ ብ ቦ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ እነዚህ በአጠቃላይ ፊደሎችን እንደዚህ አድርገን በቀላሉ ማንበብ ይቻልባት ነው። ከዛ ቀጥለን ተቱቲ

እንደዚህ ብለን እናነባቸዋለን። እንግዲህ ፊደላት ይሄን ይመስላሉ ማለት ነው። በአጠቃላይ በዚህ መልኩ እያነበብን እናቸዋለን። እንግዲህ ከዛ ቀጥሎ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ እንደዚህ ብለን እያንዳንዱ ፊደሎችን ቅርጻቸውና ድምጻቸውን ማዛመድ አለብን ማለት ነው። እንግዲህ ድምፅና ቅርጻቸው እንዴት ማዛመድ አለብን የሚለውን ስናይ፣ ድምፃቸውና ቅርጻቸውን ማዛመድ የምንችለው ለምሳሌ ከመጀመሪያው ጀምረን ነ ብለን የነምናይ ቅርጽ አለው ይሄ መደበኛውን ቅርጽ እንይዛለን። ከዛ ኑ ኑ ብለን በተወሰነ መንገድ ድምፃችን ስንቀይረው ወይም ድምፁን ስንቀይረው ደግሞ የፊደሉ ቅርጽ ራሱ ይቀየራል። ስለዚህ ኑ ሁሌም እንደዚህ አይነት ቅርጽ መኖሩን መገንዘብ አለብን ማለት ነው። ከዛ ቀጥሎ ኒ እንደዚህ እያልን አጠቃላይ ሌሎችን በዚህ መንገድ እንይዛቸዋለን ማለት ነው። እሺ ከዛ ቀጥለን የምናገኘው እዚህ ጋር የኘ ቤተሰብ ነው ማለት ነው። እኘ እኙ እኚ እኛ እኘ እኚ እኛ እንደዚህ ብለን በቀላል እናነባቸዋለን። ከዛ ቀጥለን አ ኡ ኢ አ ኤ እ ኦ እንደዚህ ብለን እናንባቸዋለን። ከዛ በመቀጠል ከ ኩ ኪ ካ ኬ ክ ኮ እንደዚህ ብለን እናንባቸዋለን። እንግዲህ ፊደላት ይህን ይመስላሉ። በዚህ መንገድ በቀላሉ ማንበብ እንችላለን ማለት ነው። እንግዲህ እነዚህን ድምጻቸውን አጠቃላይ ስማቸውን በጠቅላላ ካወቅን በኋላ ማንኛውም ቃላትና ስሞችን በቀላሉ መስረት እንችላለን ማለት ነው፣ ወይም መጻፍ እንችላለን። ስለዚህ እነዚህ በደንብ ቅርጻቸውን ድምጻቸውን አጠቃላይ የፊደል ባህሪያትን በደንብ ማወቅ አለብን ማለት ነው። እሱንም ለማድረግ ፊደሎችን እነዚህ ደጋግመን በመጻፍ እንዲሁም ደጋግመን በማንበብ በቀላሉ ልንዛቸው እንችላለን ማለት ነው። ከዛ ቀጥሎ አ ኡ ኢ አ ኤ እ ኦ። እሺ። ከዛ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን በቀላሉ ማያዝ እንችላለን ማለት ነው። በዚህ መልኩ መጻፍና ማንበብ ትችላላችሁ። እሺ ከዛ በመቀጠል ወ ሁ ዊ ዋ ዌ ው ወ እንደዚህ ብለን እናንባችኋለን ከዛ ቀጥለን አ ኡ ኢ አ ኤ እ ኦ። እሺ ከዛ ቀጥለን ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን ጁ ዢ ዣ የ ዩ ይ ያ የ ይ ዩ እንደዚህ ብለን በቀላሉ ፊደላትን በዚህ መንገድ ማንበብ እንችላለማት ነው። እንግዲህ